ተጫውቱ ተጫወቱ እንጂ እንደውም ካስመሰለ አባቴ እንደላከ መናገር አለበት። ይኸው ነው። እሺ፣ ሰውየው ስምምነቱ መዝጋ ከፈለገ ቆይ። ለማንኛውም ለሚያስፈልገ ነገር ሁሉ ነው ይዘለ አይ ከፈልክ ደግሞ እርሻው ጋር ሄደ ለአንተ የምትሆኑን ቆንጆ የከብት ይው ለአቶ ጄራርዶ ከዚህ የተሻለ የተቀለበ ከብት ኬትም ልታገኛ ተረጋጋ እንጂ፣ እንደዚህ ማን እንዴት አመጡ? ተረጋጋ። በአንተ ቤት መቀለድ ነው ገና ቆንጆ ቆንጆ ቃል ለማምለጥ ሌላ መንገድ መጠቀም ነበረብን። ፊታቸውን ነው። ቆይ አንተ ምን አይነት ሰው ነህ? እንዲህ አይነት ነገር ይወዳል። እኔ ወዶ ነገር ደግሞ መስክ፣ እንስሳ፣ ወንዝ ለኔ ማንነት የሱ ብቻ ነው። ግን እኮ ካልተማርክ ህይወት ላይ ወደ ኋላ ትቀራለህ። ልጄ ማነው እንደዚህ ያለው ደግሞ? አካባቢው ያሉ ሰዎች ሁሉ ብዙ ከፍታ ያላቸው ለማደርገው ነገር በደንብ ማስተዋል ፈልጋለሁ። ታውቃለህ አባት ይናፍቃል። በቅርቡ እስክሳላችሁ ስማኝ። አባይ ሁሉ ሁሉን ነገር ዛሬ እናውጣለን። በፍጥነት የምናደርገው የተሻለ ነው። የኔውድ በዚህ ሰዓት ማን ሊሆን ይችላል? ሩን ክፈች ውስጥ ይሄ ደግሞ ተሰብሯል። እንዴት ነሽ? ሰላም። ቆይ፣ እዚህ እንዴት መጣ? ሞንትሪያል ለመኖር እንደመጣችሁ ሰምቼ እንኳን ደህና መጣችሁ ለማለት ነው አመጣጤ። አስታውሽኝ አይደል? አዎ፣ በደንብ እንጂ። እኔ ምል ቆይ፣ ግን አባቴ ቢያየዝ ከአመት በላይ ሆነ እኮ የሚያስታውሰኝ ይመስልሻል? ግን እኔ እንዴት እንደሚያስፈራት ትዝ ይለኛል። እንደዛ ከሆነ አባትሽ ባያይ ነው የሚሻለው። ስሚ አመት በፊት እዚህ አካባቢ ህይወት እንዴት እንደሆነ ላሳሽ ቃል ገብችልሽ ነበር። ዛሬ ድልሽ ቀናት። አሁንም ሀሳቤን አልቀየርኩም። ምን ይመስልሻል? የኮሎምቢያ ሂሳብ ቁጥጥር ስርዓት የተመለከተ ጥናት ቆንጆ ነው። በጣም ይገርማል። ቆንጆ ስራ ነው። ክርስቲያን እንኳን ደስ አለህ። አመሰግናለሁ መምህር። እውነቱን ለመናገር በጣም ለፍቼበታለሁ እና ያንተ ትምህርት ላይ ጥሩ ውጤት ያመጣሁትም ለዛ በሚገባ። እናም ታገኛለህ። አሁን ጥያቄውን መሰለህ ይህን ሁሉ መረጃ ም ልታደርገው ነው የሚለው ነው። ማለቴ ይሄ ሁሉ ነገር ለትምህርት ብቻ ውሎ ቢቀር በጣም ያሳዝናል። አንተ ስታስበው እንደዛ አይመስልህም? እስኪ በደንብ አስበው ክርስቲያን። አንድ በደንብ የምታውቀውን ነገር ላስረዳህ ይህ ክርስቲያን ሕግ ብዙ ጥቅም አለው። እናም ደግሞ ለብዙ ነገር ይውላል እና ዋናው ነገር የትኛውን መንገድ እንደምትመርጥና መርጠ መወሰኑ አስፈላጊ ነው። እሺ፣ ዋናው ከተማ ላይ ነገሮች እንዴት ናቸው? ፈተና እንዴት ነው? በጭንቅላትና በችሎታ ስራዎችን ዘጋ። ለዚህ ነገር የተሰጠ ሰው ስለሆንክ ምንም ጥርጥር እንደሌሉ አምናለሁ። ወደ ሞንትሪያስ ትመለስ፣ ታዋቂ ጠበቃ ሆነ ትመለሳለ ብዬ ተስፋ አደርጋለሁ። በእኔ በኩል ፍቅር ያሸነፈ ሰው መሆኔን መናገር እችላለሁ። የምር ፍቅር አግኝቻለሁ።

እንደ እኔ ምርጫ ቢሆን ኖሮ ፀሐይ እስክትገባ ድረስ እዚህ ቆየ ነበር ባህሩን እያየን ከአንተ ጋር አብሬ እኔ እናንተ ብቻ መቆየት እንችላለን። መቆየት እንደማንችል ታውቂያለሽ። ሄጄ ክርስቲያንን ከአየር ማረፊያ መቀበል አለብኝ። እናንቺ ደግሞ መለማመድ አለብሽ። ግን በጣም አሰልቺ ነው። እውነቱን ለመናገር ለምን እንደዛ አይነት ነገር ውስጥ እንደገባሽ አላውቅም። ሁሌ እንደማደርሽ እኮ ነው በቅርቡ ለምን እንደሆነ ታውቃለህ። ምን ልነግሪ ነው ደግሞ? ምን ነው? ከአሁኑ ጓጓ። በጣም መጓጓት ያናድዳል። እሺ በቃ ተውኩት። እንደዛ እኮ ነ ሰርፕራይዝ ይሆናል። ጥሩ፣ ግን አሁን ደግሞ መሄድ አለብኝ። ምን ማለት ነው? ስንት ሰዓት ነው? ጓደኛ ስድስት ሳለ፣ ግን እኔ ያኔ አላገኘ ምክንያቱም ሙሉ ሰዓቴ ለመምድር ላይ ነው የሚሆነው። ሲሰልች ምንድን ነው እሱ። በጣም ጓጓሽ አይደል? እንዴ ሌላ ነገር አታወራም እንጂ። እንዴ ስለሱ ብዙ ስላወራህ ነው እኔ ጠየቅኩ። በቅርቡ ትተዋውቀዋለሽ። አሁን እንዲህ እንሂድ። ክትባቱ መቼ ነው የሚጀምረው? ከትንሽ ሳምንታት በኋላ ጌታዬ፣ በሦስት ደረጃ ከፋፍለነዋል። እነዚህ ነገሮች ላይ ነቃ ማለት አለብህ። ከክትባቱ በኋላ ከብቶቹ እንዴት እንደሚሆኑ ታውቃለህ አደለ? መቼስ ይገባሃል። አታስብ ጌታዬ፣ ምንም ያሳስብ ነገር የለም ስንት ሰዓት ላይ ነው ክርስቲያንን የምትቀበለው? እንግዲህ ከሁን ሰዓት በኋላ ማላስፈልግህ ከሆነ ወደዛው መሄድ እችላለሁ። እሺ፣ ቆይ ቆይ ቆይ፣ ምን መሰለህ፣ አንድ ነገር እንድታደርግልኝ እፈልጋለሁ። ልጄ ምን እየሆነ እንደሆነ ማወቅ እፈልጋለሁ። ለብዙ ቀናት ለየት ብሎብኝ አይቼዋለሁ እና ምን እንደሆነ ማወቅ እፈልጋለሁ። ጓደኛው ስለ ወንክ ማወቅ ትችላለህ። ስለዚህ ለእኔ ውለታ ትውልልኛለህ ማለት ነው። ሄሎ እሱ አንተ ነው የሚመለከት፣ አይደለም ረዥም ጊዜ እፈልጋለሁ። ይሄ እኔ ውሳኔ ነው እና ከማንም ጋር የማውራት እቅድ የለኝም። ገባህ? ጨርሻለሁ። ግድ እሱን ግልጽ ማድረግ አለብህ። ችግር የለውም። ምን ሊፈጠር ይችላል የሚለውን አስበኋል። ፔ ኦ ፒፔ፣ ግራ ማርከስ ሰላም ነው ወይ? ምን እያደረግክ ነው እዚህ? ማርከስ ገላርዛ ማመላ እመን እንጂ እዚህ ምን ታደርጋለ? ስራ በሥራ ምክንያት መጥቼ ነው። አንተስ? ክርስቲያንን ከቦጎታ ልቀበለው ነው። የትኛው ክርስቲያን? ክርስቲያን ዳንጎንድ። እሱ ራሱ ይገርማል። ውትድርና ከጨረስኩ በኋላ ስራ ጀመርኩ። ትምህርት እኮ ሆኖ ልኝ አያውቅም እና ምን እየሰራ ነው እኔ አይ ጥበቃና በእንደዛ አይነት ዙሪያ ላይ ነው የምሰራው የተለመደ ነው ውትድርና ላይ የተማርኩትን እየተጠቀምኩበት ነው አንተስ ምን እየሰራህ ነው እኔ ዳንጎን ድርሻ ላይ አለቃ ነኝ ለክርስቲያን ዳንጎን ስለዚህ እየነገርከኝ ያለው ከሞላ ጎደል አለቃ ክርስቲያን ዳንጎን አይ ከሞላ ጎደል አይደለም እሱ አለቃ ነው እሱና አባቱ በቃ ህይወት በጣም ትገርማለች አይደል ያኔ ውትድርና ላይ ክርስቲያን በጣም ሞኝ ነበረ በሰዓቱ እኛም ብዙ ሰዎች ያውቁን ነበር። ገንዘብ የሚገርም ነገር ነው እኮ አይደል? ቦጎታ ውስጥ ምን እያደረገ ነው? እየተማረ ነው። አሁን ላይ ምርጥ ጠበቃ ለመሆን እየተማረ ነው። ትክክል ነበር እኮ አልነገርኩ። እዚህ ዓለም ላይ አንዳንዶች የተወለዱት ለመማር ነው። አንዳንዶች ደግሞ ለስራ ነው። ክርስቲያንን ሰላም በልልኝ። ድሮ እንደማይወደኝ ያውቃለሁ፣ ግን ችግር የለውም። እኔም አይመቸኝም ነበር። ራስን ጠብቅ። አንተም እንደዛው። ይወለ ፊሊፔ፣ እርሻ ላይ ታዛዥ መሆን ሲሰለች እና በፍጥነት ብዙ ገንዘብ ማግኘት ስትፈልግ ደውልልኝ። ስልክ ቁጥር ይሄ ነው። ለአንተም ይሆን ቆንጆ ሥራ አገኝልሃለሁ። መልካም እድል ጓደኛ መጣ እንዴ? አይ ገና ነው። በረሮ አርፍዶ አልባክሽ። ውትድርና ለማቆም ጓደኛዬን አገኘሁት እና አብረን ስራ እንድንሰራ ጠየቀኝ። ግን ስራ እየፈለግክ እንደሆነ አላወቅኩም ነበር። እርሻው ጋር ደስተኛ ትመስለኝ ነበር። አይ የኔ ፍቅር፣ እኔ ምንም አላልኩትም። እንዲሁ ያለሁበትን ሁኔታ ነው የነገርኩት። እናም የጥበቃ ስራ ላይ ግባ አለኝ። ሲመስለኝ ጥሩ እየሰራ ነው። ቆይ ምን ማለት ነው? አልገባኝም። አንተ ጥበቃ ልትሆን? ወይዘሪስ ሊና በልምምድ ሰዓት ስልክ ስለማውራት ምን ተባብለን ነበር? የኔ ፍቅር እየተከታተሉኝ ስለሆነ አሁን መሄድ አለብኝ። እሺ፣ እደውልልሃለሁ። እሺ። እንኳን ደህና መጣ ጓደኛዬ። በረራው እንዴት ነበር? ረጅም ነበር። ለሁለት ሰዓት እዛ ቆመን ስንጠብቅ ነበር ነበር ለሁለት በጣም ነው። አይራበኝ በአሁኑ የምር ፍቅር ይዞኛል። እርግጠኛ ነኝ። ስለ ሊና ማርያ ብዙ ነገር ነግረኛል። መተዋወቅ ፈልጋለሁ። ከአባት ጋር ደላለውነን ልሰራ እውነቱን ለመናገር ከአባት ጋር የሚገርም ስራ እየሰራ ወይኔ፣ በእናትህ ያቺ ሴት አሳብዳኛለች። በቃ እውነት እንደዚህ አይነት ፍቅር ይዘኛል ብዬ አስቤ ማላውቅም ነበር። አይ አሁን ግን እንደዚህ አስቀያሚ ሆነ። ልትተዋወቃት አትችልም። እሺ፣ ነገር ግን ነገ ዝግጅት ስላለ እዛ ላይ አስተዋውቃችኋለሁ። ቆይ ግን እየሰማህ ነው? አዎ፣ በትክክል ይቅርታ፣ ልቤ የተሰርቆ ነው። አልደብቅም፣ የመሬት አቀማመጡን እያየውት ነበር እና ይህን ሁሉ ጊዜ ከዚህ ርቄ በመሄዴ እንዴት ደደምነኝ እያልኩ እያሰብኩኝ ነበር። እውነቱን ለመናገር እኔ ማመን ይከብደኛል። በጣም ፈራ ነገር ነህ ታውቃለህ አር ነኛ አደር በላው ልቤ። የማስተዋውቀን ሴቶች ታያቸዋለች። ክርስቲያን መጣ። በጣም ደስ የሚል ዝግጅት ነው። ክብሯትና ክብሯን ስላቋረቷችሁ በጣም ይቅርታ፣ ግን ጠበቃ የመጀመሪያ ጽፎን ማንሳት ይኖርበታል። ሎድሜ ይሄ አንተ ነው ችር አንድ ይህንን መመለስ አለብን። ሄሎ ምን ተፈጠረ? የጠየቅሁትን ነገር ካቸው እና ምን አሉ፣ የማይታሰብ ለምን ሲባል ትሰማኛለህ? ድርቅ በልና፣ የመጨረሻ ውሳኔ እንደሆነ ነገራቸው። ምንም መደራደሪያ የለውም፣ ምንም ነገር። ቆይ፣ ምን ሆና? በጣም ተጨናንቃል። ለማላቀ አይነት ሰው ይሆን? ሁሌም ችግር የሚባል ነገር አይጠፋም። ፒፔ ስም ወንድሜ፣ ያባት በሁኔታ ተጨንቋል። አንተን አዋራውና ምን እንደሆነ ጠይቀው ብሎ ምክንያቱም የሆነ የተፈጠረ ነገር ያለ ይመስል። አዎ፣ ግን ምንም የሚያሳስብ ነገር አይደለም። እዚህ እርሻ ላይ መቀየር የምፈልገው ነገር ነው። ምናልባት ነገ እናውራበት። አንተ እኮ እንድሜ ነ ፊሊፕ። እሱ ደግሞ መቼም የማይፈጠር ነው። እሺ፣ እንደዛ እኮ ነገር እናውራለን። እና ደግሞ አባትህን ማናገር እንዳትረሳሽ፣ እሺ? በቃ ነው ወደ ጨዋታው እንመለስ። እና ወደ ራሱ ተመለስ። ተመልከት እስኪ የራስህን የሰኑን ስሜት እየረበሽኩ እኮ ነው ያለው። ልጅቷን እያት እስኪ ተሽኮር። ምን አባለች እኮ አባትና ዋራው እንዴ፣ ቆይ ገና ነኝ። ምን እየጠበክ ነው? ቆይ ትክክለኛው ሰዓት ነው። ጓደኛ ውስጥ የማይታወቅ ሰው ሆነ። በፈጣሪ ሰው ልቀልድብኝ ነው። መጣች መጣች! ማስማት ነች አደለ? አትቀልድ። ፍቅረኛ የእሷ ናት ብቻ እንዳለ። ስማ ጓደዬ፣ ደግሞ እንዳትገረምሽ አየማንነቴን። ቺርስ፣ ቺርስ። በጣም ይሞቃል። ዝግጅቱ ላይ ነበርክ? አዎ፣ ከፊሊፔ ጋር ነበረን። እንዴት ነው ፍቅረኛውን አያት? እውነት እንደዚህ ፍቅር ይዞት አያውቅም። ፊሊፔ የሚገርም ነው። እኔም በሱ በጣም ደስ ብሎኛል። ለምን እንደሆነ ታውቃለህ? ፊሊፔ አሁን መረጋጋትና ቤተሰብ መመስረት አለበት። ይህ አንተንም ይመለከታል። አያይ አባዬ፣ አሁን ለእኔ ሌላ የሚቀድሙ ነገሮች አሉ። ምን እያወራ ነው? ይመስለኛል። ስለ እርሻው ብናወራ ጥሩ ነው አባዬ። ቆይ እስኪ ምን እናወራ? እርሻው ልትቆጣጠሮ ነው። ስምምነታችን እንደሱ ነበር ግን የሆነ ነገር እንድታስብ እፈልጋለሁ። ምን? አሁን ያለው የከብቶቹን ስራ ትታን እና ሌላ ነገር እንስራ።